የአብይ ጾመን ስንጾም ለሀገራችን ሰላም ፈጣሪያችንን በመማጸን ሊሆን ይገባል ሲሉ በደብረ ብርሃን ከተማ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ተናገሩ። የሃይማኖቱ አስተምሮ በሚያዘው መሰረትም መልካም ተግባራትን መከወን ይገባልም ብለዋል። ፋንታነሽ መሐመድ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የአብይ ጾምን እየጾሙ ይገኛሉ አማኞቹ ጾምን በምን መልኩ ነው እየጾሙ ስንል ልንጠይቃቸው ቅድስት ስላሴ ቤተክርስቲያን ተገኝተናል አማኞቹን የአብይ ጾምን በጾም በጸሎት እና በስግደት የተለያዩ ስርዓቶችን በመፈጸም እየጾሙ እንደሆነ ነግረውናል ጾም ትንጾም እንግዲህ ፍቅርን ልበሱ ቅባትም ተቀቡ ይላል። ይህም ፍቅርን ልበሱ ቅባትም ተቀቡ ማለት ምን ማለት ነው? ፍቅርን ከሰው ጋር ፊታችሁንም አትቋጥሩ፣ ግንባራችሁን አትቆ አትቋጥሩ ጾሙ እንደ ግብዞች አትሆኑ ሲል ከወንድማችሁ ከእህታችሁ ጋር ፍቅር ይኖራችሁ እና በፍቅር ጾሙ ማለት ነው። እግዚአብሔርን ብቻ የምናስብበትና እግዚአብሔርን በጸሎት የምንጠይቅበትና ለነፍሳችን ድህነት የምናገኝበት ሰሞን ስለሆነ በጸሎት መበርታት ይጠበቅብናል ማለት ነው። ምክንያቱም ጾም የነፍስን ቁስል ታደርቃለች ነው እና የሚለው መጽሐፍ ቅዱስ። ሀገራችን ሰላም እንድትሆን በመጸለይና በመስገድ ላይ እንደሆኑም ተናግረዋል። ምእመኑም ሆነ ሕዝበ ክርስቲያን ለሀገራችን ሰላም ሲል ወደ ቤተ ክርስቲያን መጥቶ ማድረግ ያለበት ነገር ለሀገራችን መጸለይ፣ ስግደም፣ መስገድ፣ ጸሎ ማድረስ። በቃ አሁን መተኛት የሚገባበት ሰዓት አይደለም። ሀገራችን በሰላም እንድትኖር ይቅር እንዲለን መጾም ያለብን ማለት ነው። ሀገራችንም ሰላም የምትኮንልን እርስ በርሳችን ስንተሳሰብና እርስ በርሳችን አንድነት ሲኖረን እግዚአብሔር ጸሎታችን ተቀብሉን ሀገራችን ሰላም ያደርግና። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የአብይ ጾምን እየጾሙ ይገኛሉ። አማኞቹ እንዴት ነው ጾምን መጾም ያለባቸው ስንል የእምነት አባቶችን ጠይቀናል። ሰው ከእህልና ከውሃ ብቻ በመቆጠቡ በእግዚአብሔር ፊት ሞገስን ሊያገኝ አይችልም። ከልቡ ስለ ፍቅር፣ ስለ ሰላም፣ ስለ አብሮነት መጸለይ ያለበት። ክርስትና ፍቅር ነው። ፊታችን ደብረ ዘይት አለ። እሱን አስመልክቶ ነገረ ምጽአት የሚታሰብበት የጌታ ዳግመኛ መምጣት የሚታሰብበት የሰማይና የምድር ማለፍ የሚታሰብበት በርካታ ነገሮች የሚከናወኑበት ነው። በዚህ በወርሃ ጾም በአብይ ጾም ሰንበታቱ ሁሉ ልዩ ስያሜ አላቸው። የእምነት አባቶቹም አማኞቹ ጾምን ሲጾሙ ከልባቸው ወደ ፈጣሪ መቅረብ እንዳለባቸው አሳስበዋል። በእግዚአብሔር ደግሞ የእውነት በፊቱ ስንቆም ነው። ለይስሙላ ሲሆን አይደለም፣ ጿሚ ለመባል አይደለም እና ቀሪ በጣም ወሳኝ ጊዜዎች ሰሙነ ህማማትን ጨምሮ በጣም በእግዚአብሔር ፊት ራሳችንን የምንጠልበት እግዚአብሔር ፊት ራሳችንን የምናስገዛበት መጪ ጊዜያት አሉና፣ እግዚአብሔር የሚቀበለው ጾም፣ እግዚአብሔር የሚወደው ጾም፣ እግዚአብሔርን ዓይነ ምሕረቱን ወደ ሀገራችን የሚያመጣ ጾም መጾም ይገባናል።